ሰላም ጤና ይስጥልኝ። እንዴት ናችሁ ውዴ ቻናል ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ቆጮን ይዤላችሁ የመጣሁት ቆጮን ደግሞ ዛሬ በኦቨን እንጋግራለን። ያው ሌላ ጊዜ በምጣድ ነበረ እየጋገርኩ የማሳያችሁ። አንድ ተመልካቼ ግን በኦቨን ቆጮ አይጋገርም። እኔ ሞክሬው ደግሞ በጣም ቆንጆ ስለሆነ ዛሬ ደግሞ ለእናንተ እየላችሁ መጥቻለሁ። በጣም ቆንጆ ቆጮ እንጋግራለን ማለት ነው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናልን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ተሰራ ወደ እናንተ እንዲደርስ ማለት ነው። የሁላችሁ እንደዚህ የሚያምር ቆንጆ ቆጮ ነው የምንጋግረው። ሞክሩት ትወዱታላችሁ። በቀላሉ ደግሞ በኦቨን ደግሞ እንደዚህ መጋገር እንደምንችል ነው። እንግዲህ ስራ ከተመቻችሁ ላይ ካርጋችሁ አበረታቱ። አሁን ወደ ስራው ስንገባ እዚህ ጋር የተወሰነ እኔ ቆጮ ይዣለሁ። ያው የሚበቃውን ያክል ለኦቨኑ ነው ማለት ነው። ትንሽ ጨው እናደርግበታለን። እንዲሁም ደግሞ ትንሽ ኮረሪማ እናደርግበታለን። ያ ሁሉ ጊዜ እኔ ስጋግር ትንሽ ጨውና ኮረሪማ እየጨመርኩ ነው የምጋግረው። ከዛ ቀዝቃዛ ውሃ እየጨመርን እናቦከዋለን። ባለን ነገር መሞከር እንችላለን። ቆጮም ለመጋገር ማለት ነው። በመጥበሻ መጋገርም እንችላለን። እንዲሁም ደግሞ በፒዛ መጋገሪያችንን መጋገር እንችላለን። ዛሬ ደግሞ እንግዲህ ለየት አድርገን ደግሞ በኦቨን ነው የምንጋግረው። ይኸው እዚህ ጋር ለሁለት ቦታ እኔ እንትናልኩት ቀይና ነጭ እንዲሆን ማለት ነው። ለሁለት ቦታ ነው የከፈልኩት። አንዱን በሌላ ሊያደርገን ቀዩን በርበሬ ጨምረን ደግሞ አሽተን እናቦከዋለን ያው የተወሰነ እዚህ ላይ በርበሬ ጨምሬበት አለው። በርበሬ ከጨመራችሁ በኋላ በደንብ ብታሹት ከለሩ ቆንጆ ነው የሚሆነው። ይው እንደዚህ ሽት አድርጌው እንግዲህ ከለሩ እንደዚህ ሆኖ ይዞ ተመልሽ ያለው። አሁን እዚህ ጋር ሰፌድ ላይ ኮባ አድርጌ ያለው። ኮባው ላይ በመጀመሪያ ነጩን አድርገን እንጠፈጥፋለን። ይኸውን ነጩ እንደዚህ አስተካክዬ በደንብ አድርጊ ጠፍጥፌዋለው። ያው ደግሞ ቀዩን ደግሞ ህጉን አድርገን ደግሞ በአንዱ በነጩም ደግሞ ማድረግ እንችላለን። እንዲሁም ደግሞ ቀይ የምንፈልግ ከሆነ ደግሞ ቀይ ብቻ አድርገንም ደግሞ መጠፍጠፍ እንችላለን። ከፓትራችሁ እንዳያልፍ እዚህ ጋር በደንብ አድርጋችሁ መጥናችሁ ጠፍጥፉት። ከፓትራው እንዳያልፍባችሁ ማለት ነው። ይኸው እንደዚህ እኔ አስተካክዬ በደንብ ጠፍጥፌዋለሁ። ከዛ እንደዚህ አድርገን እንዳይታጠፍብንም ደግሞ ከዳር ላይ ኮባችንን ምልስ ምልስ እናደርገዋለን። ይሄው እንደዚህ አድርጌዋለሁ። ዚጋሁን እዚህ አሁን የኦቨኑን ፓትራ አምጥቻለሁ፣ አራት ማዘኑን እሱን እናደርግና እላዩ ላይ ውሃ እናደርግበታለን። እኔ ሞቅ ያለ ውሃ ነው ያደረኩበት፣ ያው እንዲፈጥንም ደግሞ እንዲሁም ደግሞ ቶሎ እንዲያገኘው እኔ ሞቅ ያለ ውሃ አድርጌበታለሁ ፓትራው ላይ። ይው እንደዚህ ኮባ በጎኑ ጋር ጥፍ እንድናደርገው ኮባ አድርጌበታለሁ ከስሩ። ከዛ እዚህ ጋር የጠፈጠፍነውን ቆጮ እናደርግና ያን ከስር ያስቀመጥነውን ኮባ ጥፍ ጥፍ እናደርገዋለን። ግን በመጀመሪያ ደግሞ ኔ ከፈት ከፈት አድርጌ ልክ በምጣድ ላይ እንደምንጋግረው ውሃ እንዳያንሰው ማለት ነው፣ ትንሽ ቀዝቃዛ ውሃ ከላይ እንደዚህ አድርጌበታለሁ። ከዛ ኮባው እንደዚህ ካጠፈን በኋላ አስገብተኛው እንጋግረዋለን ማለት ነው። ከላይ ኮባ እንደርብበታለን። ከዛ እዚህ ጋር ኦቨኑን አብርቼዋለሁ። ኦቨኑን እንዲሞቅ ስለሚያስፈልግ በምትፈልጉት ሙቀት ማድረግ ትችላላችሁ። ከዛ ከትቼ ይሄው የመጀመሪያው እንደዚህ አድርጌ እያየሁት ነው እዚጋ አሁን ስለበሰለልኝ አውጥቼ እንደገና ውሃ አድርጌ ደግሞ ገልብጬው ነው። እኔ አንደኛውን ከታች ብቻ ነው ያበራሁትና ከላይ ካበራችሁት ውሃውን ከላይም እንትን ማለት ትችላላችሁ። ባትገለብጡትም ትችላላችሁ። እኔ ግን አውጥቼ ገልብጬ ነው እንደገና ያስገባሁት። ይኸውላችሁ እንደዚህ ቆንጆ ሆኖ ደርሶልናል። ይኸው እንደዚህ ደርሶልናል። ያው እንደዚህ አድርጌ አውጥቼው ይዤው እችላለሁ። አሁን ደግሞ ትንሽ በረድ አድርጌዋለሁ ብዙም አልበረደም። አሁን ቆራርጬ ደግሞ አሳያችኋለሁ ይሆንላችሁ። በጣም ቆንጆ የሆነ እንግዲህ ቆጮን የጋገርነው ዛሬ በፓትራ በኦቨን ማለት ነው። እንደዚህ ደግሞ አቅለንም አንዳንድ ጊዜ መስራት እንችላለን። እንዲሁም ደግሞ ውጭ ያላችሁ ሰዎች እንደውም እንደዚህ አድርጋችሁ ብትጋግሩት ብዙ ጊዜ ምጣድም ድንገት ላይኖር ስለሚችል ማለት ነው። ያው በምጣዱ እንደምንጋግረው አይነት ቆጮ ነው። ያው ቆጮ አንዳንድ ነገር አያጣውምና እንደዚህ ሲቆረጥ ያው ቃጫው ምኑ ስለሚኖር እሱ ነው እያነሳ ያለሁት። ያው እዚጋ እንግዲህ አመሳቼ እንደዚህ አድርጌ እያቀረብኩት ነው። እንግዲህ ስራዬ ከተመቻችሁ ሁላችሁም ላይ ካርጋችሁ እንግዲህ ስራ ሰዎች ዘንድ እንዲደርስ ብታደርጉልኝ በጣም ደስ ይለኛል። ስራ ሰዎች ዘንድ ይደርስልኛል። ሁልጊዜም ነው ማስቸግራችሁ። በጣም ነው የማመሰግነው፣ ግን እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ይው በአንድ ጊዜ ጋገር ነው ራሱ ብዙ ሰው መመገብ ይችላልና፣ እንደዚህ በአንድ ጊዜ ጋግረን ደግሞ ለእንግዳም እንዲሁም ደግሞ ስንፈልግ ለራሳችንም እንደዚህ አድርገን ደግሞ መጋገር እንችላለን። በጣም ቆንጆ የሆነ ቆጮ ጋግረናል። ይው እንግዲህ ነው እየቆረጥኩ እንደዚህ ጋር እያሳየዋችሁ ነው። እኔ እንግዲህ ቆጮ ስለምወድ ብቻ አሁንም ነው አንዳንድ ጊዜ የምመገበውና አንዳንዴ በሚጥሚጣ ራሱ እንመገበዋለን። እንግዲህ እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በሚቀጥለው በሌላ ስራ ደግሞ እንገናኛለን። ሰላም ሆኑልኝ። ቻው